ሰላም ሰላም! ውድና የተከበራችሁ ተመልካቾቻችን፣ ዛሬ ሚያዚያ 10 ወይም አፍሪል 18 የምንዛሬ መረጃዎችን ከባንክ እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ፣ ቪዲዮን ላይክና ሼር እንዳይረሳ እያልን ወደ ዕለቱ የምንዛሬ መረጃችን እናልፋለን በዛሬው ዕለት በጥቁር ገበያ የተወሰነ ቅናሽ አሳይቷል። ከትናንትናው አንጻር በምንመለከትበት ድረስ የዛሬው የጥቁር ገበያ መረጃ ቅናሽ አሳይቷል። አንድ በአንድ መረጃዎቹን እናስደምጣችሁና ሀሳብ አስተያየቱን ኮሜንት ላይ እንጠብቃለን። አንድ ዶላር በጥቁር ገበያ 155 ብር ከ88 ሳንቲም በጥቁር ገበያ እየተመነዘረ ይገኛል። በባንኮች የአሜሪካ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ጎህ ቤቶች ባንክ ሲሆን 131 ብር ከ03 ሳንቲም ገዝቶ 133 ብር ከ65 ሳንቲም እየሸጠ ነው። በንግድ ባንክ 124 ብር ተገዝቶ 126 ብር ከ48 ሳንቲም በመሸጥ ላይ ነው። አንድ ዩሮ በጥቁር ገበያ 177 ብር ከ06 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 146 ብር ከ57 ሳንቲም ገዝቶ 149 ብር ከ52 ሳንቲም እየሸጠ ነው። በንግድ ባንክ 129 ብር ከ04 ሳንቲም ገዝቶ 131 ብር ከ63 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 190 ብር ከ24 ሳንቲም እየተመነዘረ ነው። የስዊዝ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን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 በመሸጥ ላይ ይገኛል። በንግድ ባንክ 16 ብር ከ67 ሳንቲም ገዝቶ 17 ብር በመሸጥ ላይ ነው። አንድ ፓውንድ በጥቁር ገበያ 206 ብር ከ82 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ሲሆን 172 ብር ከ32 ሳንቲም ገዝቶ 175 ብር ከ77 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 152 ብር ከ78 ሳንቲም ተገዝቶ 155 ብር ከ83 ሳንቲም እየሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 507 ብር ከ92 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሬት ድርሃም ወይም የዱባይ ድርሃም በጥቁር ገበያ 42 ብር ከ39 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 36 ብር ከ73 ሳንቲም ገዝቶ 37 ብር 46 ሳንቲም እየሸጠ ነው። በንግድ ባንክ 33 ብር 76 ሳንቲም ተገዝቶ 34 ብር 44 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 41 ብር ከ52 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ሲሆን 34 ብር ከ79 ሳንቲም ገዝቶ 35 ብር 48 ሳንቲም በመሸጥ ላይ ነው። በንግድ ባንክ 33 ብር ተገዝቶ 33 ብር ከ66 ሳንቲም እየሸጠ ይገኛል። አንድ የኦማን ሪያል በጥቁር ገበያ 404 ብር ከ84 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 219 ብር ከ84 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 413 ብር ከ60 ሳንቲም በመመንዘር ላይ ነው። አንድ የቱርክ ሊሬ በጥቁር ገበያ 4 ብር ከ09 ሳንቲም በመመንዝር ላይ ይገኛል። የግብፅ ፓውንድ በጥቁር ገበያ 3 ብር ከ04 ሳንቲም እየተመነዘረ ነው። የዛሬው የጥቁር ገበያ እንዲሁም የባንኮች ዕለታዊ የምንዛሬ ተመንሄን ይመስላል። ከመጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን እያቀረብን በዚያ በቃን። መልካም ጊዜ፣ መልካም ቀን።